የስነ ልቦና ባለሙያዎች እንደሚያስተምሩት የሰው ልጆች የበጎ ደግሞም የመጥፎ ነገሮች ሱሰኛ ሊሆኑ ይችላሉ። ሱስ እንደ ችግር የሚወሰደው ግን በሰው ልጆች ጤና፣ ስነ ልቦና፣ ኢኮኖሚ እልፍ ሲልም ማህበራዊ ግንኙነቶች ላይ ተጽዕኖ ሲያሳድር ነው። ሱስ አንድን ነገር በቀላሉ በመለማመድ ቀስ በቀስ ቅድሚያ ሰጥቶ ተገዥ መሆንም ነው ሲሉ ባለሙያዎቹ ያስገነዝባሉ። በቅድስት ቤተ ክርስቲያናችን አስተምሮ ሱስ በራስ ላይ የሚፈጸም ጥፋት ተብሎ ብያኔ ተሰጥቶታል። በእኛ ትርጓሜ መሠረት፣ የሱስ ብለን የወሰድን ሁለት ዓይነት ናቸው። አንደኛው የባህሪ ሱስ የልማድ ሱስ ብለን የወሰድነው ሆነ ሁለተኛው ደግሞ የንጥረ ነገር ሱስ ወይም ደግሞ የተለያዩ ኬሚካሎችና ባዕድ ነገሮችን እየተጠቀምን ራሳችንን ላልሆነ ላላወቅነው ነገር ተገዥ የምናደርግበት ማለት ነው። ስለዚህ በእኛ ሀሳብ መሠረት የሁለቱም የነባራዊ የባህሪ ሱስም፣ የንጥረ ነገር ሱስም በከፍተኛ ሁኔታ እንደ ማህበረሰብ ችግር እያደረሰ ነው የሚል ነው። ስለዚህ ችግሩን ደግሞ መነሻ ያደረግነው በሀገር ደረጃ በስፋት በተለያዩ አካባቢዎች ላይ በተለያዩ ዩኒቨርሲቲዎች በዓለም አቀፍ ጆርናሎች ፐብሊሽ የተደረጉ ጥናቶችን ነው ሪቪው አድርገን፣ ዳሰስ አድርገን በእነሱ የጥናት ግኝት መሰረት ነው የሱስ አንገብጋቢነት ወይም አስቸኳይ ጊዜ የሆነ ስራ እንደሚፈልግ የተረዳ ነው ማለት ነው። የሱስ ተጠቂ ወገኖቻችን ወደ ሱስ ለመግባታቸው ልዩ ልዩ ገፊ አመክንዮ ስለመኖራቸውም በጥናቶች ተመላክቷል። ሥራ አጥነት አንደኛው ምክንያት ነው። ከዚያ ውጭ ደግሞ ቅድሞ ቅደመ ግንዛቤ አለመኖር ሌላኛው ምክንያት ነው ማለት የሱሱን አስከፊነት በሱስ ውስጥ ከገቡ በኋላ ለመውጣት የሚገጥማቸውን ፈተና ካለማወቅ ምክንያት ይመጣሉ። በአቻ ግፊት የሚመጣ በጣም ከፍተኛ የሆነ ተጽዕኖ አለ። ጓደኞች ለመዝናናት ብሎ ልጆችን እንዲህ አድርግ ብለው ወደዚያ ጎታው ያስገባሉ። ከሁሉ በላይ ደግሞ በጣም ትልቁ ችግር የወላጆች ልጆቻቸውን የመከታተል የመጠበቅ አቅም ማነስ ችግር። የአቅም ማነስ ችግር ማለት ልጆች ከወላጆቻቸው የሚያድጉበት ርቀት ወይም ደግሞ ስርዓት በጣም የተመጠነ መሆን አለበት። እንደ ኢትዮጵያ ያለው ችግር ግን ልጆችና ወላጆች በጣም ባልተግባባና በተራራቀ ሀሳብ ውስጥ ነው እያደጓሉ። በተለይ በዚህ ሰዓት ላይ ልጆችን እያሳደገ ያለው ሶሻል ሚዲያ ነው። የቴክኖሎጂ ተጠቃሚነት በከፍተኛ ችግር ውስጥ እንዲገቡ አድርጓቸዋል። በቀላሉ ስልክ ላይ ይከፍታሉ ልጆቻቸው። ወላጆች ለልጆቻቸው የጠቀሙ መስሏቸው ስልክ ይገዙና ይሰጧቸዋል። ሁሉም ነገር በቀላሉ ማግኘት የሚችሉት ስልካቸው ላይ የትኛውንም አይነት ሱስ ከዚያ በቀላሉ ይወስዳሉ። እስኪ ልሞክረው ብለው ወደዚያ ይገባል። ምክንያቱም ጥናቶች የሚያሳዩት በከፍተኛ ደረጃ ዩኒቨርሲቲ ላይ እያሳየነ ያለው ሃይስኩል ትምህርት ቤቶች ላይ እያሳየነ ያለው እነኝህ ልጆች ደግሞ በወላጅ ክትትል ስር ያሉ ናቸው። ገና ራሳቸውን ማስተዳደር ያልቻሉ ናቸው ማለት ነው። ስለዚህ ይሄ ሌላኛው ችግር ነው። ሌላኛው እንደ መንግስትም ስራ ሊሰራበት የሚገባው ትምህርት ቤቶች ናቸው። ትምህርት ቤቶች ወላጆች ልጆቻቸውን ወልደው ወደ ትምህርት ቤት ነው የሚልኩት አብዛኛውን ዘመናቸውን እድሜያቸው ለትምህርት ከደረሰ ጊዜ በኋላ በአመት በጣም ረጅሙን ጊዜ በቀንም ረጅሙን ሰዓት የሚያሳልፉት ትምህርት ቤት ነው። ስለዚህ በትምህርት ቤት ባለ ውሏቸው በምን አይነት ሁኔታ ነው እያሳለፉ ያሉት የሚለውን ነገር መከታተል መጠበቅ በትምህርት ስራ ላይ የተሰማሩ አካላት ድርሻ ነው የሚሆኑ በዩኒቨርሲቲም የሚማሩ ተማሪዎች የዩኒቨርሲቲ ተማሪዎችን የመጠበቅ ትልቅ ድርሻ ኃላፊነት አለባቸው ምክንያቱም ጥናቶችም እንደሚያሳዩት በሱስ ውስጥ የሚኖር የትኛውም ተቀጣሪ ወይም የትኛውም ሰው በብቃት የሚፈልገውን ነገር መስራት አይችልም፣ ፐርፎርም ማድረግ አይችልም። የሱስ ልማዱ ያስገድደዋል፣ ያደክመዋል፣ ያፈዘዋል። ያንን ካልተጠቀመ ደግሞ ይነጫነጫል። ስለዚህ ለመልካም አስተዳደር ችግር ነው። ለሙስና ችግር ነው ለሙስ ነገሮች ችግር ውስብስብ የሆኑ ችግሮች ናቸው ይዞ የሚመጡት ከዚህ አንጻር እንደው ሰውን በወረቀት አስመርቆ አስተምሮ ከማስመረቅ በላይ በምግባር መጠበቅ መከታተል ያስፈልጋል ዩኒቨርሲቲዎች የትምህርት ተቋማቶቻችን ናቸው ማለት ነው ስለዚህ እነኚህ ሁሉ መነሻ ናቸው ለልጆች ለሱስ መጋለጥ ምክንያት ይወት ምክንያቱም ማንም ሰው ያላወቀውን ነገር ዝም ብሎ ዘሎ ሊገባበት አይችልም የሆነ መነሻ ነገር አለው መነሻውን ነገር ከጠበቅንለት ሂደቱን ከተከታተልነው ካረምነው ካሳወቅነው ካስተማርነው ከዚያ ነገር ይጠበቃል። በተመሳሳይ እኮ ትምህርት ቤት እየተማሩ በመጥፎ ሱስ ውስጥ የሚኖሩ ልጆች እንዳሉ ሁሉ ከመጥፎ ሱስ ደግሞ ራሳቸውን ጠብቆ የሚያድጉ ደግሞ ልጆች አሉ። ስለዚህ ሁለቱም በአንድ ትምህርት ቤት እየተማሩ ግን አንደኛው ልጅ የዚያ የመጥፎ ሱስ ተጎጂ ሲሆን የላኛው ልጅ ደግሞ ራሱን ከዚያ ልማድ ጠብቆ ትምህርቱን ሲከታተል ውጤታማ ሲሆን ስንመለከት የሚያሳየን ነገር ምንድን ነው? የሆነ ክፍተት አለክ። በተለይ ከወላጆችና ከትምህርት ቤት ማለት ነው። ስለዚህ እነ ሁሉ የችግሮቹ መነሻ ምክንያቶች ናቸው ማለት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ሰንበት ትምህርት ቤቶች ማደራጃ መምሪያ ማህበረ ቅዱሳን ያደረገው የዳሰሳ ጥናት እንደሚያሳየው የንጥረ ነገር ብሎም የባህሪ ሱስ አሳሳቢ የሚባል ደረጃ ላይ ደርሷል። የማህበሩ የዳሰሳ ጥናት እንደሚያመለክተው ዋና ዋና የሚባሉት የሱስ አይነቶች ቁጥራቸው በርከት ያሉ ናቸው። ባህሪያቸውና የሚያስከትሉት ጉዳትም እንዲሁ መጠነ ሰፊ ስለመሆኑ ነው ጥናቶቹ የሚያሳዩት። ወደ 46 ፐርሰንት አካባቢ የሚሆነው ከአጠቃላይ ከኢትዮጵያ ሕዝብ ውስጥ በተለያዩ በአልኮል፣ በጫት፣ በሲጋራ፣ በሌሎቹ ነገሮች በሱስ ውስጥ ያለ ነው የሚል አይነት ዓለም አቀፍ ጆርናል ላይ ፐብሊሽ የተደረገ ጥናት አግኝተናል። እንደ ማህበረሰብ በወንዶች በጣም እጅግ ይበዛል፣ በሴቶች ትንሽ አነስ ያለ ነው። ይህንን በሀገር አቀፍ ደረጃ ያለው መረጃ እንዳለ ይዘን በአዲስ አበባ ደረጃ ደግሞ በእኛ በራሳችን ባጠናነው ጥናት በመጠጥ ቤቶች ላይ ባደረግነው የዳሰሳ ጥናት መቶ ፐርሰንት መጠጥ ቤቶችን ከፍተው የሚሰሩ ኦልሞስት አልፎ አልፎ ካልሆነ በስተቀር አንድ ፐርሰንት ወይ ምናምን እሱም በሌላ ዘርፍ ላይ የተሰማሩ ካልሆነ በስተቀር በመጠጥ ላይ የተሰማሩ ነጋዴዎች መቶ ፐርሰንት ኦርቶዶክሳውያን ናቸው። የኦርቶዶክስ እምነት ተከታይ ሆኖ ነው ሰዎችን መጠጥ እንዲጠጡ የሚያደርጉት። ኢየሱስ መጥፎ ነገሩ ምንድን ነው? አንዱን መጥፎ ነገር ልማድ ከያዝን ሌሎቹ ነገሮች የመጨመር ነገር አለ። ለምሳሌ ጫት የሚቅም ወደ መጠጥ፣ የሚጠጣ ወደ ጫት መቃም፣ የሚያጨስ ወደ መጠጥ፣ እንደዚህ ተያያዥ የሆኑ ነገሮችን እየጎተቱ እየሳበ ያመጣልና ያ ሰው ፍጹም የሆነ ለአምልኮ ወይም ደግሞ ላላወቀው ልማድ ተገዥ እንዲሆን ያደርገዋል። ስለዚህ ይሄ ጉዳይ በጣም አሳሳቢ ሆኖ አግኝተነዋል። በሌላ መልኩ በዩኒቨርሲቲ በተጠና ጥናት በሐዋሳ፣ በመቀሌ፣ በባህር ዳር፣ በደብረ ብርሃን፣ በአዲስ አበባ በተለያዩ ዩኒቨርሲቲዎች በአክሱም የተጠኑ ጥናቶች የሚያሳዩት በሐረማያ በዚህ ቦታ ላይ ጥናቶች ተጠንተዋል። ጥናቶች እንደሚያሳዩት ከሀምሳ ፐርሰንት በላይ የሚሆነው የዩኒቨርሲቲ ተማሪ በአንድም በሌላም መልኩ የሱስ ተጋላጭ ሆኖ አግኝተነዋል፣ ወይም ደግሞ ጥናቶች የሚያሳዩት እንደዚያ ነው። ስለዚህ ዩኒቨርሲቲ ተማሪዎች ወጣቶች ናቸው። የሀገር ተረካቢዎች ናቸው። ከእነሱ ብዙ ኢኮኖሚያዊ ማኅበራዊና ፖለቲካዊ ጉዳዮች ይጠበቃሉ። ከትምህርት ከመረቃ በኋላ ግን በዚህ አይነት የልማድ ሱስ ውስጥ ከሚኖሩ ከሆነ ግን ከዚያ ወጥተው ውጤታማ ሆነው ሀገር ተረክበው ወይም ደግሞ የእምነት ሥርዓታቸውን ፈጽሞ ለመኖር ይቸገራሉ የሚለው ነገር ወደዚህ አሳሳቢ ነገር ያመጣን ማለት ነው። በሃይ ስኩል ደረጃ በተለየ ሳይኮ አክቲቭ የሚባለው የንጥረ ነገር ተጠቃሚነት በጣም በከፍተኛ ሁኔታ እንደሆነ ነው የሚያሳየው። በአዲስ አበባ ደረጃ በተጠኑ የሃይ ስኩል ትምህርት ቤቶች ላይ ከ30 ፐርሰንት እስከ 52 ፐርሰንት ይደርሳል። ቅድም እንዳልኩት በዝርዝር የዚያ ውስጥ አንገባበትም። የጫት፣ የሲጋራ፣ የሳይኮ አክቲቭ ተጠቃሚዎች ቁጥር በከፍተኛ ሁኔታ እየተስፋፋ ነው ያለው። ስለዚህ በሀይስኩል ደረጃ እድሜያቸው ከ18 አመታች በሆኑ ልጆችም ቁጥሩ እስከ 50% የሚደርስ የሀገር ተረካቢ ወይም ወጣት ትውልድ በሱስ ተጋላጭ እንደሆነ አሳይቶናል። ከዚያ በላይ ደግሞ ብዙዎቹ ተጠቃሚዎች መጥፎ የሆነውን ውጤታቸውን ሳይረዱ በተለይ ወጣቶች ልጆች ሳይኮአክቲቭ አክቲቭ የሚባለውን የንጥረ ነገር ማዕድን እንትን ሱስ በጣም ተጠቃሚ ልማድ ተጠቃሚ ሆነዋል። ያ ምንድን ነው? ለትምህርት ለማነቃቃት ራስን ለማዝናናት ደስተኛ ለመሆን እያሉ በቃ የሆነ ድብርት ውስጥ ይገቡ ይወስዳሉ። በዚያው ያንን ልማድ እያደረጉ በዚያው ውስጥ ይቀራሉ፣ በመጥፎ ልማድ ውስጥ ማለት ነው። የዚህ ደግሞ በጣም መጥፎ ነገሩ ምንድን ነው? በዙሪያ ያሉ ሰዎች በቀላሉ በዚህ አይነት ነገር የተጠቁ ሰዎችን ለመረዳት አይችሉም። ለምሳሌ ወጣቶችን የዩኒቨርሲቲ ተማሪዎችን ብንወስድ ወላጆቻቸው በዚህ ልማድ ውስጥ እንዳሉ አያውቁም። አውቀው ቢያውቁም ምናልባት በማረም ደረጃ በመገሰስ ደረጃ ይህን ልማድ በማስተው ደረጃ የሆነ አስተዋጽኦ ይኖራቸው ነበር። ግን መጥፎ የሱስ መጥፎ ነገሩ ምንድን ነው? ተጠቃሚው ብቻውን ራሱን ከማህበረሰቡ ነጥበው የሚጠቀመው ነው። የሆነ ሰዓት ላይ ነው ችግሩ የማይፈታ ሆኖ አሳሳቢ ደረጃ ላይ ሆኖ የሚታወቀ ወይም ደግሞ ያ ሰው በዚያ ልማድ በጣም ተጎድቶ ሰውነቱ ተጎሳቁሎ በሰውነቱ ላይ ሌሎች ተጨማሪ በሽታዎች ምልክት ሆነው ሲታዩ ነው እንዲህ አይነት የሱስ ልማድ ተጎጂ ሆኖ የሚገኘው። እና የሱስ በጣም አስከፊነቱ ሰዎች በጣም ከተጎዱበት በኋላ ራሳቸውን ለተለያዩ በሽታዎች ካጋለጡ በኋላ የሚታወቅ መሆኑ ነው። ያ ነገር ችግሩ እንዲስፋፋ እና ብዙ ምእመናንን እንዲጎዳ አስችሏል ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን በንጥረ ነገርም ይሁን በባሕሪ ሱስ ምክንያት እንደ ሀገር እየደረሰ ባለው መልከ ብዙ ችግር ቀዳሚ ተጎጂዎች መሆናቸውን ነው የዳሰሳ ጥናቱ የሚያመለክተው። በዚህም ሳቢያ የቅድስት ቤተክርስቲያንን ስርዓት ለመፈጸም የሚቸገሩ በርካቶች ናቸው። ሀገር ቤተክርስቲያን ያላት የህዝብ ቁጥር አለ ድርሻ ያላት በእያንዳንዱ በሚጠናው ጥናት ላይ የቤተክርስቲያን ምእመናን ድርሻ አላቸው ለምሳሌ በአዲስ አበባ ደረጃ በተጠናው ጥናት ላይ 52 ፐርሰንት አካባቢ የሃይስኩል ተማሪዎች የዚህ የሱስ ተጠቂ ሆነዋል የሚል የተጠና ጥናት አለ ከ32 አንድ ትምህርት ቤት ላይ 32 ፐርሰንት አካባቢ ይላል ሌላ ትምህርት ቤት ወደ 5 52 አካባቢ የሚል ጥናት አሳይቷል በዚያ ውስጥ ያለውን መረጃ ስንወስድ በአዲስ አበባ ደረጃ ዘጠና ምናም ወይም ሰማንያ ምናምን አካባቢ ፐርሰንት አሁን የቅርብ ጊዜ የህዝብ ቆጠራ ውጤት የለም፣ ኦርቶዶክሳዊያን ናቸው። ስለዚህ ሰማንያ ፐርሰንቱ በዚህ ሱስ ውስጥ የተጠቃው ወይም ልማድ ውስጥ ተጎጂ የሆነው የቤተክርስቲያን ልጅ ነው ማለት ነው። ያ ማለት ነገ የቤተክርስቲያን ተረካቢ ትውልድ ወደ ማጣት ደረጃ ይመጣል ማለት ነው። ምክንያቱም በሱስ ልማድ ውስጥ ሲሆን አንድ ሰው እምነቱን በአግባቡ መፈጸም አይችልም። እየጠጣ እየሰከረ እያጨሰብ ቤተ ክርስቲያን ለመግባት ይሳቀቃል፣ ይፈራል፣ ያፍራል፣ ራሱን ይደብቃል። በዚያም ቦታ ላይ ቆሞ ለማስቀደስ ይቸገራል። ምክንያቱም ልማዱ በማንኛውም ሰዓት ላይ ያንን ነገር እንዲጠቀም ሊያስገደው ስለሚችል። ስለዚህ እነኝህ ነገሮች ሁሉ በጣም አሳሳቢ ደረጃ ሆነዋል። እንደምታውቁት በቅርብ ጊዜ እንኳን በአዲስ አበባ ሀገረ ስብከት የወጣ አንድ መመሪያ አለ። የስልክ ተጠቃሚነትን በተመለከተ በመላው አጥቢያ ቤተ ክርስቲያናት ምእመናን ስልክን ወደ ቤተ መቅደስ ይዘው እንዳይገቡ እስከ መከልከል ተደርሰዋል ያ ምንድን ነው ያመጣው በቤተ መቅደስ ባለው የስርዓተ አምልኮ አፈጻጸም ላይ ሰዎች በእጃቸው ላይ ባለው የሶሻል ሚዲያ ሶች የቲክቶክ የሌሎች ነገሮችን ጨምሮ ተገዢ እየሆኑ ስለሆነ ከእግዚአብሔር ጋር በተመስጦ ለመገናኘት በከፍተኛ ችግር ውስጥ እንደሆኑ ስላመለከተ ነው ቢያንስ በጊዜያዊነት በመፍትሄነት ያ ነገር የተወሰደው ግን ዘላቂ መፍትሄ አይሆንም ዘላቂ መፍትሄ የሚሆነው ከስር ከመሰረቱ ችግሩን በማስተካከል ደረጃ ነው። ስለዚህ በንጥረ ነገርም ብንወስደው በባህሪም ሱስ ብንወስደው በከፍተኛ ደረጃ የተጎጂ የሆነችው ቤተክርስቲያን ናት። የባህሪውን ብናነሳ ውሸት፣ አሉባልታ፣ ሐሜት፣ ሳቅ፣ ጨዋታ፣ ቀልድ፣ ቧልት እነዚህ ሁሉ ወጣቱ ትውልድ እንደ መዝናኛ አድርጎ የሚጠቀሙባቸው ናቸው። ምዕመናንም በልማድ ይዘዋቸው ለመውጣት የሱስን ሌብነትን ዝሙትን ሌሎች ነገሮችን በቀላሉ ከዚያ ለመውጣት ተቸግረው ሲሰቃዩ እናያለን። ቤተክርስቲያን ደግሞ እንዲህ አይነት ልማድ ተስተካክሎ ምዕመናን ለንስሐ በቅተው ከውሸት ከሐሜት ካሎባልታ ከሌሎች ይሄ የባህሪ ሱስ ብለን ከምንወስዳቸው ነገሮች ሁሉ ነፃ ሆነው ከእግዚአብሔር ጋር እንዲገናኙ ይፈለጋል። ስለዚህ በንስሐ ብቻ በመድረክ ላይ በሚሰጥ ትምህርት ብቻ በዚህ አይነት ልማድ ውስጥ ያሉ ምእመናንን ነፃ ማድረግ አይቻልም። ስለዚህ ለዚህ መፍትሄ ያስፈልጋል፣ ቤተክርስቲያን ስራ መስራት አለባት የሚል መነሻ አለን። ምክንያቱም ቤተክርስቲያን ከምታስተምራቸው ትምህርቶች መካከል ቀድሞው ከነበሩት ችግሮች መካከል ለምሳሌ የሰዶሙና የገሞዳን ነገር ብናነሳ ለመጥፋታቸው ትልቁ ምክንያት የሆነው ከሱስ ጋራ ተያይዞ በመጣ መጥፎ ልማድ ምክንያት ነው። እንኳን ኃጢአታቸው ከፍ ያለው ቢሆንም ስንመለከተው የመጠጥ ነው፣ የዝሙት ነው። እነኚህ ነገሮች ናቸው ወደዚያ ወደ ጥፋት ይወሰዷቸው። አሁን በእኛ ዓለም ሶዶማዊነት በጣም የተቀነቀነ ያለ ሀሳብ ሆኗል። ስለዚህ ሰዎችን አሳ ተላልፈው ወደዚያ ልማድ እንዲገቡ ከሚያደርጓቸው ነገሮች መካከል በትክክለኛ በተፈጥሮ አይምሯቸው ሳይሆን በመጥፎ የንጥረ ነገሮች ተገዢ እንዲሆኑና ከዚያ ጎትተው ወደዚያ ይወስዷቸዋል። ስለዚህ ከቤተ ክርስቲያን ለመውጣት አንዱ እንደ ትልቅ ክፍተት እየተወሰደ ያለው እኛ ቤተ ክርስቲያን ላይ ሆነው ከሱስ የሚጠበቁበትን ነገር አንሰራ። ከዚያ ሌሎች እምነት ተቋማት ጋር ሄዱና ግን በዚያች ቤተ ክርስቲያን በነበርኩበት ጊዜ እንዲህ ነበርኩ፣ ጠጭ ነበርኩ፣ ቃሚ ነበርኩ፣ እንደዚህ ነበርኩ፣ አሁን ከዚያ ወጥቼ እዚህ ቦታ እንደዚህ ሆንኩ ብለው መልሰው ቤተ ክርስቲያንን የማጥቃት የመግፋት ስራ የሚሰሩ ምዕመናን አሉ። በእርግጥ እነኛ ምዕመናን በራሳቸው የራሳቸው ችግር አይደለም ቤተክርስቲያን በዚህ ለነኛ የሚሆን ስራ ባለመስራቷ ምክንያት ነው። ስለዚህ ይህንን ስራ መስራት በጣም አስፈላጊ ሆኖ አግኝተናል። ችግሩ በጣም ውስብስብና አሳሳቢ ስለሆነ ማለት ነው። ሱስ ጠባሳውን የማያሳርፍበት የሕብረተሰብ ክፍል አለ ለማለት አያስደፍርም። ከግለሰብ አልፎም በማኅበረሰብ እንዲሁም በሀገር ላይ ከፍተኛ ጉዳትን እያስከተለ የሚገኝ ነው። ለመፍትሄው ደግሞ ቅድስት ቤተ ክርስቲያን፣ መንግሥት፣ እንዲሁም ሁሉም ምዕመናን መውሰድ ያለባቸው ኃላፊነቶች አሉ። በቀዳሚነት ደግሞ ወላጆች የጉዳዩን አሳሳቢነት ተገንዝበው ልጆቻቸውን ከንጥረ ነገር እንዲሁም ከባሕርይ ሱስ ሊጠብቁ ይገባል። ወላጆች ራሳቸውን ሲያርሙ ልጆቻቸው እንዲያርሙ ይፈልጋሉ። ራሳቸው በሆነ መጠጥ ውስጥ ወይም ደግሞ የሱስ ልማድ ውስጥ ሆነው ልጆቻቸው ከዚያ ነፃ እንዲሆኑላቸው ይፈልጋሉ እና ወላጆች ጋራ በጣም ስራ መሰራት ያለበት ለልጆቻቸው በቃል ከመናገሩ ላይ በሕይወት እየኖሩ ማስተማር መቻል አለባቸው። ለምንድን ነው ከተባለ ለልጆቻቸው የሚያስፈልጋቸውን ገንዘብ ወጪ አድርገው ለልብሳቸው፣ ለምግባቸው፣ ለኑሯቸው፣ ለሕይወታቸው፣ ለአጠቃላይ እንዲያውም ሙሉ ጊዜያቸውን ህይወታቸውን ለልጆቻቸው ሰጥተው ልጆቻቸውን ራሳቸውም ለማይቆጣጠሩት ልጆቻቸውም ለማያውቁት ነገር ተገዢ እንዲሆኑ አሳልፎ መስጠትን የሚያክል ኪሳራ የለም ከዚህ በላይ ምንም ትልቅ ተጎጅነት የለም ማለት ልጅህን በምትፈልገው መልኩ ለራስህ መምራት ራስህን መከታተል የልጅህን ባህሪ ማወቅ በጣም የሚያስደስት ነገር ነው ካልሆነ ከአንተ ውጭ ሆኖ በመጠጡ ምክንያት ተደባድቦ የሚመጣ ከሆነ በመጠጡ ምክንያት የጤና ጉዳት ውስጥ የሚገባ ከሆነ በሱስ ልማዱ ምክንያት ራሱን በሽታ ልዩ ልዩ በሽታዎች የሚያመጣ ከሆነ ለአንተ ምን ጠቀመ? ይህ ልጅ እኮ ነገ ጠዋት በትዳርም በቀጣይ በልጆቹም ህይወት ላይ እኮ የተከታተለ ወይም ደግሞ ተከታታይ የሆነ ጉዳት ነው የሚያመጣው። ተጎጂ የሆነ ልጅ ለልጆቹ ሊያስተምራቸው የሚችለው ነገር ምንም ነገር ስለሌለው ይተላለፋል ወደ ልጅም እየተላለፈ ይሄዳል። ስለዚህ ትውልድ በሙሉ በዚህ ሰንሰለት ውስጥ እየቀጠለ ይሄዳል ማለት ነው። ያቺ የምንፈራትን የጥፋት ህግ እናመጣለን ማለት ነው። ስለዚህ ወላጆች የወልዷቸው ልጆች በጤና በኢኮኖሚ በሌሎችም በማህበራዊ ጉዳዮችም ትልቅ የሆነ ኪሳራ ያመጣባቸው። ለምሳሌ በሱስ ውስጥ ያሉ ልጆች እኮ ከማህበረሰቡ ተገለው ነው የሚኖሩት፣ ራሳቸውን ደብቀው ነው የሚኖሩት። አሉ የምናውቃቸው የሰፈር ምናያቸው ልጆች አሉ። ከሰው ጋር በቀላሉ መግባባት አይችሉም፣ ራሳቸውን ይደብቃሉ፣ የሆነ ጭንቀት ውስጥ ይገባሉ። የተለያዩ ነገር ውስጥ ነው ያሉት። ስለዚህ ይህ ሁሉ ተከታታይ የሆነ ጉዳት ያመጣል፣ እስከ ሕይወት መጥፋት ደረጃ ያደርሳል። በጣም ያልቻሉ ራሳቸውን ሊያጠፉ ይችላሉ፣ ደግሞ የቻሉት ደግሞ ሌሎች ሊያጠፉ ይችላሉ፣ በሱስ ውስጥ ላሉበት ልማድ ተገዢ መሆናቸው ምክንያት ማለት ነው። ስለዚህ ትልቅ ኪሳራ ነው። እንደ ወላጆች እንደ ቤተ ክርስቲያን ስናመጣ ቤተክርስቲያን ትልቁ አስተምሯም መነሻዋም ሰው ነው። የሕግ ሁሉ ምንጭ ለሰው ነው። የዓለም ሁሉ ስርዓት ለሰው ነው። የተዘጋጀው ሁሉ ነገር መነሻውም ሰው ነው። መድረሻውም ሰው ነው። ይህ ዓለሙ የምናየው በሙሉ የተፈጠረው ለሰው ነው። ሁሉም ነገር የሚሆነው ለሰው ነው። ሁሉም ነገር ስርዓቱ የሚከናወነው በሰው ነው። ስለዚህ ሰውን የሚያክል ነገር እንድታጣ ምክንያት ይሆናል ማለት ነው እንዴት ካለን በሱስ ውስጥ ቅዳሜ ሲጠጣ ያመሸ አንድ ምዕመን እንዴት ነው በሰንበት ቤተክርስቲያን ገብቶ የሚያስቀድሰው እንዴት ነው አስራት በኩራትን የሚያወጣው እንዴት ነው ንስሐ የሚገባው ንስሐ አስገብቶ ይችላሉ ቤተክርስቲያንስ ደግሞ እንዲህ አይነት በሱስ ልማድ ውስጥ ላሉ ልጆቿ ከሱስ ስለሚላቀቁበት ስርዓት የዘረጋችው ነገር አለ የለም እንዴት ነው በአንድ በመጠጥ ውስጥ ህይወት ውስጥ የሚኖር ሰው ለማላቀቅ? የቤተ ክርስቲያን ንስሐ አባቶች አሉ። በጣም የተመረጡ በዓለማዊ ትምህርትም በመንፈሳዊ ትምህርትም በከፍተኛ ደረጃ ብቁ የሆኑ እንዲህ አይነት ችግሮችን አውቀው ልጆቻቸውን ተከታትለው ከሱስ የሚያወጡ መምህራኖች አሉ። ከሁሉም በላይ የሁላችን እናት የሆነችው ቅድስት ቤተ ክርስቲያን ሱስ በቤተ ክርስቲያናችን ነገ ላይ ሊያስከትል የሚችለውን ጠባሳ ከወዲሁ በመገንዘብ ለመፍትሄው በልዩ ትኩረት እንድሠራ ይጠበቃል። በብዛት ስንመለከት ግን አብዛኞቹ ለዚህ ደረጃ ብቁ እንዲሆኑ አድርገን አላዘጋጃቸውም። ቤተክርስቲያን ማለት መንፈሳዊ የሆነውን ትምህርት ተምረዋል፣ አውቀዋል። እዚህ ጋር ደግሞ ወደ ዓለሙ ሲመጡ በዓለሙ ደረጃ በዓለማዊ ሕይወታችን ደግሞ ያለብንን ፈተና እንዴት አደርገን ልናስተካከል እንደምንችል ስልጠናዎች መሰጠት አለባቸው። ለነሳ አባቶች፣ ለካህናት አባቶች። ምክንያቱም ቅድም እንደተባለው ሱስ በጣም ሲበዛ ራሳችን ሄደን ፈልገን እና አንተ የገጠመን ችግር ንገርን ብለን ካላሉ በስተቀር በሱስ ውስጥ የተጎዳ ሰው ራሱን ነው የሚደብቀው። ሲደብቅ ከቤተክርስቲያንም ከነሳ አባትም ከቤተሰቡ ነው የሚደብቀው። ስለዚህ ይህን ትውልድ እያጣን ነው የምንሄደው ማለት ነው። ቤተክርስቲያን ለምእመናን ቁጥር መቀነስ አንዱ አስተዋጽኦ ይሄ ነው። እንሰማለን እኮ በተለያዩ ሚዲያዎች ላይ እንደምንሰማው እኮ በዚህ እምነት ቤተክርስቲያን ኦርቶዶክስ ቤተክርስቲያን ውስጥ በነበርኩ ጊዜ የዚህ ሱስ ተጠቂ ነበርኩ፣ አሁን ወደዚህ ስመጣ ከዚህ ነፃ ሆኛለሁ። ስለዚህ በዚህ አይነት ሱስ የምትቸገሩ ምእመና ወደዚህ ኑ እያሉ እኮ እያስተማሩ ይወስዱበት የተጠቀሙበት ነው ያለው። ስለዚህ ቤተክርስቲያን በዚህ በጣም ትጎዳለች። አንደኛ ምእመኖቿን ታጣለች፣ ሁለተኛ ስርአቷ ደግሞ ይፋለሳል። የምትፈጽመው ነገር ምንም ስርዓት ቤተክርስቲያን አይኖርም፣ ምእመናን ከሌሉ ማለት ነው። ስለዚህ እነኝ ሁሉ ነገሮች አገልግሎቷንም ዓላማዋንም ስለሚያዛባ ቤተክርስቲያን እዚህ ላይ ትኩረት ሰታ መስራት መቻል አለበት። በተለይ በተለይ የባህር ሱስ ያው የምናውቀው ነው። ጥናት አላጠናንም እንጂ ስንት ነው በየአጽዋማቱ ንስሐ ገብቶ ስጋውን ደግሞ የሚቀበለው? እመን በቅዳሴ በተቀደሰ ጊዜ ውስጥ ለማን ነው ስጋው ደግሞ የሚሰጠው? ማን ብዛት የሚቀበሉ፣ በየሰንበት እኮ ሄደን ብንመለከት አብዛኛውን ጊዜ ህፃናት ናቸው ተሰልፈው ሥጋው እንደውም የሚቀበሉት። ምናልባት በአጽዋማት ወቅት አልፎ አልፎ በትንንሽ ቁጥር የሚቀበሉ አሉ። አብዛኛው ግን የለም። ምክንያቱም ምንድን ነው ራሱን በሆነ ነገር ውስጥ ደብቆ ያለ ስለሆነ ለነፍስ አባትም የማይነግርበት ሁኔታ አለ። ከዚያ ውጭ ትዳር መፍረስ ይገጥማል። አብዛኞቹ ተጋቢዎች በሦስት ምክንያት ትዳር ፈርሷል። በጋብቻ ላይ ካሁን በፊት ተደጋጋሚ ማህበረ ቅዱሳን ቴሌቪዥን እንደተሰራው ወደ 45 46 ፐርሰንት አካባቢ የሚሆነው ተጋቢ መጨረሻው በፍች ነው የሚፈጽመው። ትዳርን ጋብቻ ማፍረስ በቤተክርስቲያን ስርዓት፣ የእምነት ስርዓትን ማፍረስ ነው። ስለዚህ እነኝ ሁሉ ውስብስብ የሆኑ ተጓዳኝ ችግሮችን ይዞ ይመጣል ማለት ነው እና ይሄ ሁሉ ጉዳት ነው ለቤተክርስቲያን።